እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ ኧረ ኧረ በኢየሱስ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ተጠፋበት ሞተን ትሸምታለህ እንጂ ምንም ምንም የሚፈጠር ነገር አይኖርም። ሰላም፣ ውድ የኪሩክሊፕስ ተከታታዮች፣ እንዴት አላችሁ? እንደምን ከረማችሁ? እንግዲህ በዚህ ሰሞን ያው ብዙዎቻችሁ እንደ ተከታተላችሁት አኬ አዲስ ትምህርት ይዤ እመጥቻለሁ በማለት ብዙ ኦርቶዶክሳውያንን ግራ ለማጋባት ኦር ደግሞ የእኔ ትምህርት ነው ምን ነኛ መጣወትም ለማለት የተናገራቸውን ቃላቶች ቀሲስ ዲበኩሉ ያው ውሸት እንደሆነ የራሱ ትምህርት እንዳለው እና ቤተክርስቲያን የምታምነው ይሄን ትምህርት እንደሆነ በደንብ የተናገሩበት ውይይት አለ። እሱ እንከታተላለን። አንዳንዶቻችሁ የሆነ ነገር እየጠበቃችሁ ላይ የምትገቡ ሰዎች አለ። የሆነን ሰው ለማጥቃት ትክክል አይደለም፣ ትክክል አይደለም። በቃ በየቀኑ ነገር የምትፈልጉ ያልተ ለምሳሌ ለምሳሌ ይችን ብቻ ልጨርስ። የክርስቶስ እ ክርስቶስ ወደ አብ በእርሱ ስራ ወደ አብ መግባት አለን፣ ወደ አብ የምንደርሰው በሱ በኩል ነው የሚል ትምህርት ለመሆኑ ይሄ ትምህርት ለመሆኑ የቤተ ክርስቲያን የመጀመሪያው መሰረት የጠጣለው በዚህ ትምህርት አይደለም? ለምንድን ነው እኛ ያልነው የአዲስ ትምህርት አስመስለን የኛ ጀግና ለመምሰል የምንሞክረው፣ ለምንድን ነው አንዳንዶቻችን እንዴ በአህዶ ወልድከ በአህዶ ወልድከ እና ሌላ መታረቂያ አለ? ሌላ መስዋዕት አለ? ቅዱሳን ሲጀመር የሚያደርሱን እኮ ወደ ክርስቶስ እኮ ነው፣ ወደ ስጋው ደሙ ነው የሚያደርሱ የቅዱሳን ጸሎት ምልጃ የሚረዳው እኮ የክርስቶስ ስጋና ደም እንድንቀበል ወደ ክርስቶስ እንድንመጣ እኮ ነው የሚያግዘን እንጂ በክርስቶስ ሳያምኑ በቅዱሳን ምልጃ ወደ አብ መድረስ ይቻላል የሚል ትምህርት ቤተክርስቲያን ኑሯት ያውቃል ሲጀመር ዛሬ የሆነ ግለሰብ የተናገረ ጀግና ጀግና ለመምሰል መሞቅ ትክክል አይደለም። እኔ እኔ ቤተ ክርስቲያን የማትለውን እንዳለች አድርገው ኢንቴንሽናሊ፣ ከዚህ ቀደም ቤዛ በሚለው የእመቤታችን ላይ ስቅለቱ ላይ እኒ አባት እንደተሳሳቱት አይነት ልክ ቤተ ክርስቲያን እመቤታችንን ቤዛ በመስቀል ላይ ዓርብ ዕለት የተሰቀለች አስመስለው ነው እኒ አባት የተናገሩት። የተቃወምነው ኢንቴንሽናሊ እመቤታችን እንደምንል አድርገው መናገራቸው ነው። አሁንም እኛ በክርስቶስ አይደለም የታረቅ፣ ነው መታረቂያ ሌላ አለን ሌላ መዳኛ ሌላ በር ሌላ እውነት ሌላ ሕይወት አለን ብላ ቤተክርስቲያን እንደምትል አድርጎ እኔ ግን እላለሁ አይነትና አቃ የማቃናት አስመስሎ ማስተማርም ጸያፍነት ነው፣ ትክክል አይደለም። ይሄ የቤተ ክርስቲያን ትምህርት ነው። ተዋህዶ የሚለው ስም አምላክ ወሰብ የሚለው ነው እና በወልድ በኩል ወደ አመቀብ የሚል የሚባል ነገር ይሄ እንግዲህ የመጽሐፍ ቅዱስ ሳይሆን አባቶቻችን ትምህርትም የሚታወቅ ነው። ሰው ወደ አብ መቅረብ ከፈለገ ርቀን የነበርን እኛ ወደ አብ መቅረብ፣ ከአብ ጋር መታረቅ እንደማለት ነው። ከአብ ጋር ያ የጠፋውን ግንኙነት መጀመር ከእግዚአብሔር ጋር ከቅድስ ስላሴ ጋር ልትሞት ትችላላችሁ እና ከእግዚአብሔር ጋር ድጋሜ ምንድን ነው ሪስቶር የሚያደርገው የሚታደሰው ያ ግንኙነታችን በክርስቶስ ኢየሱስ ስራ ነው። በክርስቶስ በኩል እግዚአብሔር አምላክ ልጁን ላከ። አብ ልጁን ልኳል፣ አብ ልጁን ልኳል። ልጁ እኛ ድረስ መጥቷል ስጋ ሆኖ፣ አብ ስጋ ሆኖ ወልድ ነው። ወልድ ስጋ ሆኖ እኛ ድረስ መጥቷል። ስለዚህ እርሱ መካከለኛ ሆኖ በእርሱ በኩል ወደ አብ የምንቀርበለን። በቃ አለቀ። በወልድ በኩል ወደ አብ እንቀርባለን የሚለው የሚለውን ትምህርት የምናመቻምቸው አይደለም። ይሄ እዚህ ላይ ጋይስ ይሄንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፉም። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ አረ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ትጠፋበታል፣ ሞትን ትሸምታለ እ ምንም የሚፈጠር ነገር አይ፣ ይህን አሁን ልካድ ብትል ራሱ እንዴት ተቀደዋል። ቅዱሳት መጻሕፍት ሁሉ በግልጽ የሚናገሩለት አባቶች ሁሉ በግልጽ የሚያስተምሩበትን ትምህርት ብድግ ብለህ አንተ እንደዚህ የሚባል ነገር የለም እንደዛ የሚሉ ሰዎች ስላለ እንደዛ የሚሉ ሰዎች ይሰላሉ ሳይሆን አንድ ሰው ናቸው። ቅርታ አስተምራሉ ምናምን ስለሚሉ እና አስቸጋሪ። በወልድ በኩል ወደ እግዚአብሔር መቅረብ አለ። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም አለ ጌታ ኢየሱስ። አብ ከሳበው በቀር ወደ እኔ የሚመጣ የለም። አብ ከሳበው በቀር ወደ እኔ የሚመጣ የለም ስላለ ስላለ በወልድ ወደ አብ መቅረብ የሚለው ያን አይደለም፣ የሚያስፈል ነገር አይደለም። አብ ከሳበው በቀር ሲል ቀጣ ጥቅሱን እንመልከቶ፣ ከተባለ የተወሮ ስለ አይሁዳውያን ስለ አይሁዳውያን ከምን አንፃር አብ ከሳቦ በቀር ወደ እኔ የሚመጣ የለም ሲል ስለዛ፣ ወደ ወልድ ለመቅረብ አብ ግዴታ ሊሰባቸው ይገባል ማለት ነው። አብ ካልሳባቸው ግን ወደ ኢየሱስ አይመጡም ሰዎች ማለት ነው። ስለዛ ሰዎች ወደ ኢየሱስ ያልመጡት ለካስ አብ ሳይሰባቸው ቀርቶ ነው ምናምን እንድትሉ አይደለም። ይልቁንም አይሁዳውያን በሰዓቱ ቅዱሳት መጽሐፍትን ያነባሉ ብሉያትን ከእግዚአብሔር የሚማሩ ናቸው። ቅዱሳት መጽሐፍት ደግሞ ጠቅላላ የሚሰብኩት ስለ ክርስቶስ ኢየሱስ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደተናገረው እናንተ በመጽሐፍት ሕይወት ማግኘት እንደሚቻል ይመስላችኋል። እነርሱ ሁሉ ግን መጽሐፍት ሁሉ ማለት ነው ስለ እኔ ይናገራሉ፣ ይመሰክራሉ አለ። ስለ እርሱ የሚመሰክሩ ከሆኑ ቅዱሳት መጽሐፍት ሁሉ ሰው ከእግዚአብሔር ከተማረ የምርም እግዚአብሔር የሚከተል የሚያመልክ ሰው ከሆነ አንድ አይሁዳዊ ማለት እንደዛ ከሆነ በብሉይ ኪዳን ያሉ መጽሐፍትን ማንበብ ማወቅ አለበት። ከዛ ደግሞ የእግዚአብሔር ድምፅ መስማት አለበት። አብን መከተል አለበት። የምርም እግዚአብሔርን ሲከተል አብን የሚከተል ከሆነ ማንን ይከተላል? ወልድን ደግሞ ይከተላል አ ከአብ የሰማ የተማረ ወደ ማን ሄደ? ወደ ክርስቶስ። ምክንያቱም መጽሐፍቱ ሁሉ የሚጠቁሙት ክርስቶስ ኢየሱስን ነው። ክርስቶስ የመጣው ከአብ ስለሆነ አብን የሚቀበል ሰው አዎ ክርስቶስ እውነተኛ እንደሆነ ይቀበላል። ምክንያቱም ኢየሱስን የላከው ራሱ አብ ስለሆነ ማለት ነው። አብ ከሳቦ በቀር ወደ እኔ ሊመጣ የሚችል የለም ቢለው እንደዚህ ነው። ሌላ ነገር ዮሐንስ 6፡44 ላይ ነው፣ የላከኝ አብ ከሳቦ በቀር ወደ እኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሳዋለሁ ይልና ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ከማን የተማሩ ከእግዚአብሔር የተማሩ ሆነ ስለዚ ከእግዚአብሔር ከተማረ አንድ ሰው ወደ ማን ይጠጋል ወደ ክርስቶስ ወደ ክርስቶስ የሚጠቁሙ ነው የእግዚአብሔር ትምህርት ስለዚ ምን አለ ቀጠል አድርጎ እንግዲህ ከአብ የሰማ የተማረ ምን ሁሉ ወደ እኔ ይመጣል ወደ እኔ ይመጣል ስለዚ አብ ከሳቦ በቀር ሲል ምን ማለት ነው ከአብ የሰማ የተማረ አይሁዳውያን ያው እነርሱ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተነግሮላቸው ነበርና እንደዚህ አደረጉ። አሁን በዋናነት የሚያመለክተው እሱ አሁን እዚህ ክፍል ላይ ማለት ነው። አውዱን ስትመለከቱ ከዚህ አንጻር የሚታየ ነው እና ለማንኛውም ግን ምንም ሆነ ምን ሌላም ትርጉምም ሊኖረው ይችላሉ። ኦፍኩርስ እና ቢኖረውም ሌላ ትርጉም ቢኖረውም ግን በክርስቶስ በኩል ወደ አብ መቅረብ የሚለውን ነገር ግን ማለት በቃ ምንም የሚተካ አይደለም። በቃ ያ ራሱ ሊችሉ ራሱን የቻለ ትልቅ የሆነ እምነታችን ነው። በወልድ ወደ አብ መቅረብ የሚለው በወልድ ወደ አብ መቅረብ ግን እንዴት ነው? በወልድ ወደ አብ መቅረብ እግዚአብሔር ልጁ ኢየሱስ ክርስቶስን ላከው። ከዛ በኋላ በዮሐንስ ወንጌል ምዕራፍ አንድ ላይ እንደተነገረው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን፣ በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደለ? ክርስቶስ ኢየሱስን ለተቀበሉት ለእነርሱ ኢየሱስ ምን ሰጣቸው የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ርቀን ርቁ የነበረ አንድ ሰው የእግዚአብሔር ልጅ ስልጣንን የእግዚአብሔር ልጅነትን ስልጣን የሚያገኘው በክርስቶስ ከሆነ ክርስቶስን በመቀበል ከሆነ የእግዚአብሔር ልጅ የሚሆነው ስለዛ የእግዚአብሔር ልጅ የሆነው ራሱ ክርስቶስን በመቀበል ነው ስለዛ በወልድ በኩል ነው በቃ የእግዚአብሔር የሚቆነው አይደል በወልድ በኩል አሁን በወልድ በኩል ሲባል እንዴት ነው ወልድ ጌታችን ኢየሱስ አንደኛ ሰው ሆኑ መጥቷል የእኛን ስጋ ነስቶ የእኛኑ ስጋ የነሳው በእርሱ በኩል ከእግዜር ጋር እንድንታረቅና ድል እንድንነሳ ለዘላለምን በህይወትም እንድንኖርም ጭምር ነው። ስለዛ ክርስቶስ መቶ ስጋ ሆነ፣ ህግን ሁሉ ፈጸመ፣ ዘሞተ ተቀበረ፣ በሶስተኛው ቀን ከሙታን ተሪቶ ተነሳ፣ አርባኛው ቀን አረገ፣ በአምሳኛው ቀን ቅዱሱ መንፈሱን ላከ። በአባቱ የተቀምጠ ወገን እርሱ ለዘላለም ይኖራል እስከ ዳግም ምጽአቱ። እንግዲህ እና ጌታችንና መድኃኒታችን ክርስቶስ ኢየሱስ በእርሱ በኩል ተብሎ ሲነገርለት ከሰራው ከዚህ የማዳን ስራው አንጻር ጭምር እንደሆነ ልብ ይለዋል ልናውቀው ልንረዳው ይገባል ሁላችን በእርሱ ስራ ወደ አብ መግባት አለን ይላል በእርሱ ስራ በማን በጌታችን በክርስቶስ ኢየሱስ ስራ ኤፌሶን ምዕራፍ ሁለት ላይ ይሄ ቃል ያው እንደዚህ ይላል ሀሳቡን ብለን እንድትረዱት ከላይ ጀምራችሁ አንብቡ ስለ አይሁዳውያንና ስለ አህዛብ ስለ ግሪክ ሰዎች ያነሳና የግሪክ ሰዎች ወይም እነዚህ አህዛብ የሚባሉት ከእግዚአብሔር ርቀው ይኖሩ ነበረ። አይሁዳውያንም ምንም እንኳን የእግዚአብሔር ሕዝብ ተብሎ ቢጠሩም ቢታወቁም ግን ደግሞ ሁሉም በኃጢአት የተበከለ ስለሆነ በራሳችን ዳንን ማለት በማይችሉበት ደረጃ ውስጥ ስለወደቁ በሮሜ ምዕራፍ ሶስት ላይ እንደተናገረውን ጳውሎስ ስለ ኃጢአት ጉዳይ ሁሉንም ከኃጢአት በታችን ብሆኑ አስቀደመን ከሰናቸዋል ስላለን ጳውሎስ ማለት ነው አይሁዳውያንም አሕዛብ ሁሉም ከኃጢአት በታች ሆኖ እርስ በእርስ ደግሞ ተጣልተዋል እንጂ አይሁዳውያን እና አሕዛብም አይሁዳውያን አሕዛብ ምን ይሏቸዋል? እናንተ ኃጢአተኞች ያልተገረዛችሁ ይሏቸዋል። እነማንም አሕዛብ ያልተገረዙ ቆላፋ ናቸው እና ሁለቱም ደግሞ ምንድነው? በመካከላቸው ጥል አለ። የጥል ግርግዳ አለ በአይሁዳውያን እና በአሕዛብ መካከል ጭምር ማለት ነው። አይቀላቀሉም። አሁን አይሁዳውያን ከአሕዛብ ጋር አይቀላቀልም አብራ ይበላ ምናምን ትልቅ የጥል ግርግዳ አለ። የተገረዘ ካልተገረዘ ጋር ህብረት አያደርግም። በተፈጸመ ድህነት ውስጥ የማይበታችን የነበራት አገልግሎት ምልጃ ነው ወይ ቢብራራ የሚል ነገር አለ። ምልጃ አይገናኝም። ምልጃ በድህነት ውስጥ ያለ ነገር አይደለም። አሁን ሁሉን ነገር በየራሱ ማየት አስፈላጊ ነው። ድነት የተፈጸመው ባየነው በእግዚአብሔር ሰው መሆን የተፈጸመ ነው። ምልጃ ባጭሩ ራሱን ችሎ ማየት ያስፈልጋል፣ ነገሮችን በአንድ ነገር ውስጥ ሁሉም እንዳይቀላቀል ግን ባጭሩ ምልጃ ጥቅሙ በዚህ በተፈጸመ ድህነት ውስጥ ያልገቡ ሰዎች እንዲገቡ ሊጠቅማቸው ይችላል እንደገና ደግሞ ይሄን ድህነት ተቀብለን በውስጡ ያለን አማኞች ደግሞ በኃጢያት ከሚደርስብን ድቀት የቅዱሳን ጸሎት ይጠብቀናል። ወድቀን ከሆነ እንድንነሳ ይረዳናል። ከክብር ወደ ክብር እንድናድግ ሊረዳን ይችላል። ምናልባት በኃጢያታችን ምክንያት ልንቀሰፍ ከነበረ እድሜ ሊያስጨምርልን ይችላል። ይሄ ቅዱሳን ጸሎት ጥቅሙ በጣም ብዙ ነው። እንዲህ እንዲህ እንዲህ ተብሎ መካኒካል የሚዘረዘር አይደለም። አሁንም ለምሳሌ ቅዱስ ጳውሎስን እናስታውስ። ብዙ ቦታ በኤፌሶንም በሌሎችም መልእክቱ በጸሎታቸው አስቡኝ ይላቸው ነበር፣ አላለም? ቅዱስ ጳውሎስ ለምንድን ነው የሚላቸው? አንዳችን ለሌላችን እንዳደርገው ጸሎት ይጠቅማል? እንዴት ይጠቅማል? እግዚአብሔር ነው የሚያውቀዋል። አሁን ይሄ እንደ ስኮላስቲክ በሆነ መንገድ የሚጠቅመው አንድ ይሄ ሁለት ይሄ ተብሎ ሊዘረዘር አይችልም። እንግዲህ ይጠቅማል፣ እንዴት? እግዚአብሔር ነው የሚያውቀው። ለምሳሌ ሉቃስ ወንጌል ምዕራፍ 13 ላይ አስታውሱ፣ በወይኑ አትክልት ተተከረ ያነበረችው በለስ ሶስት ዓመት ፍሬ አጥታ ባለማፍራቷ ጠባቂዋ ልቁረ ማን ነው ባለቤቷ ልቁረጣት ትቆረጥ ባለ ጊዜ ጠባቂዋ ምን አለ? እባክህ ይህችን ዓመት ምን አድርጋት አለ ፍሬ ትታፈራ በዚህ በሚጠሰጣት ዓመት እሰየው፣ ካልሆነ ግን ከዛ ኋላ ምን ይደረጋል። ስለዚህ አሁን ክርስቲያኖች ሆነን ተብለን ፍሬ ባለማፍራታችን ንስሐ ባለመግባታችን የንስሐ ፍሬ ባለማፍራታችን ምናልባት እግዚአብሔር ተመርሮ እንግዲህ አገላለጹ መሳሪያ ነው ይቆረጡ ዘመን ይብቃቸው ብሎ መቅሰፍት እንኳን ተልኮ ቢሆን ጠባቂ መላእክት ቅዱሳን በቃል ኪዳናቸው ይለምሉልናል። እግዚአብሔር ቸር ስለሆነ ነው ይህን የሚሰጠው። ስለዚህ ምናልባት አሁን ይህቺ ዓመት ለንሳ የተጨመረችልን በሆነ ቅዱስ ጸሎት የሆነ ሰዎች እንኖራለን እዚህ ውስጥ እኔ ሊሆን ይችላለሁ። ስለዚህ የቅዱሳን ጸሎት ምልጃ ዘርፈ ብዙ ጥቅም ነው ያለ። በጣም ዘርፈ ብዙ ጥቅም ነው ያ ወደ ቅዱሳት ቦታዎች በመሄድ በጣም ከተበላሸ ህይወት ወጥተው ለትልቅ ቅዱስና የበቁ አሉ። ስለዚህ ይሄ እንዲህ ያለው ጸሎት እንዴት እንደሚጠቅም ጊዜ ያለው ነው የሚያውቀው። በእምነት መስራት የሚባለው ለዚህ ነው። ግን ሌላ የመዳኛ መንገድ ግን አይደለም። በሆነ ቅዱስ ቃል ኪዳን በሆነ ቅዱስ ጸሎት ሰው ሳይጠመቅ ስጋውን ደሙን ሳይቀበል ይድናል የሚል ነገር ግን ይሄን ለምን ቤተ ክርስቲያን እንደዛ አትልም ብላ ማታቀብ ምርጫ ግን ይጠቅማል ብዙ ነው ጠቀሜታው። እንደው ለምሳሌ ማርያም ግብፃዊትን ማንሳት ይቻላል። በእውነቱ ይሄ የቅዱሳን ጸሎት፣ ወደ ቅዱሳት ቦታዎች መሄድ ምን ያክል ጠቃሚ እንደሆነ የማርያም ግብፃዊትን ታሪክ የምታውቋላችሁ፣ ታሪኳን ያነበባችሁ እስኪ እጃችሁን አውጡ። ማርያም ግብፃዊት ጥሩ፣ ለተያክጎ ጎበዞች ጥሩ፣ የምታነቡ አላችሁ። ብዙዎቻችሁም ይሄ እንግዲህ የተለየ ታሪክ ስለሆነ በአጋጣሚ ካልሆነ ላታገኙ ትችላላችሁ። ግን ስንክሳር መቼ ነበረ ሚያዚያ ስድስት ነው ዘጠኝ። ሚያዚያ ስድስት ላይ ስንክሳር ሚያዚያ ስድስት ላይ አለ። ገርሏንም የሐይቅ ቅዱስ ጢፋኖስ አሁን የስሟ ገዳም ገርሉን ከግዝ ወደ አማርኛ ተርጉሞ አሳትሞታል። በጣም የሚገርም ነው በጣም እና እንደው ታሪኳ መጀመሪያው በጣም መደስማይ ነው። ደስማይ ብቻ በጣም ከባድ ነው በጣም በልጅነቷ ክፉ ህይወት ውስጥ የገባች ናት እና ግብጻዊት ናት እና ወደ ኢየሩሳሌም እራሱ የሄደችው የኃጢአት ወዳጅ ለማብዛት ነው ወደ ኢየሩሳሌም እና ሄደች። የመስቀል በዓል ሲከበር አምራ በመርከብ ሄደች። በኋላ ኢየሩሳሌም ገብታ ወደ ጌታችን ጎልጎታ ወደ መስቀሉ ቤተክርስቲያን ሌሎች እየገቡ ሲያከብሩ እሷ በሩ ላይ ስትደርስ ይመልሳታል የሆነ ነገር። መግባት አልቻልኩም አለች እና ምን ይሆን ደካማ ስለሆንኩ ይሆን ሴት ስለ ነቴ፣ እንግዲህ መንገዱ ምናምን አድክሞኝ ይሆን እንጂ ሌላው እየገባ እኔ ለምን አልገባም አልኩኝ አለች። ከዛ ብሞክር ብሞክር ምንም ሌላው ይገባል እኔ አልገባም አለች። የሆነ ኃይል ሲመልሰኝ ይታወቀኛል አለች። ከዛ በኋላ በሩ ላይ የእመቤታችን ስዕል አየኋለች እና ወደ እሷ በህሊና የጸለይኩኝ በቃ እንዳልገባ ያደረገኝ አውቄዋለሁ። ኃጢአቴ ነው፣ ኩሰቴ ነው። ስለዚህ አንድ ጊዜ ብቻ ገብቶ ለማክበር እድል ስጪኝ፣ ከዛ በኋላ ስወጣ ወደምትመሪ እሄዳለሁ ብላ ስለተሳለች ቃል ገባች፣ ፈቀደችላት፣ ገባች። እንደማንኛውም ሰው ሰተት ብላ ገባች፣ በዓሉን አከበረች። ወጥታ አሁንም መቤቴ ሆይ እንደ ፈቃድሽ ገብቻለሁ፣ በዓሉን አክብሬያለሁ ፈጣሪን አመሰግናለሁ። አሁን ወዴት ልሄድ ስትል ከስዕሉ ዮርዳኖስን ተሻገረሽ ብትሄጂ እረፍት ታገኛለሽ የሚል ቃል ከስዕሉ አወጣ። ከዛ በኋላ ሁሉን ነገር ትታ እንግዲህ ኢየሩሳሌም ነው፣ ወደ ዮርዳኖስ ወደ ምስራቅ ነው። ዮርዳኖስን ተሻግራ ሄደሽ የብዙ ቀን መንገድ ነው። ሄደችው እና 47 ዓመት አቤት እኔ ለመናገር በጣም ከሚጨንቁኝ ነገሮች ነው። 47 ዓመት በዛ በረሃ ቦታው እኔ አሁን ከታሪኩ ስስል የዛሬው ሰሜን ሳውዲ አረቢያ እና ጆርዳን አካባቢ ወደ ሶሮ ደዛ ያለው በረሃ ይመስለኛል። 47 ዓመት ማንም ሰው ሳታይ ልብሷ አልቆ ሰውነቷ ደርቆ ብቻን 47 ዓመት ተጋደላለች። አሁን 47 ዓመት አፍ አፍ ሁን እንዲህ ያሉ ከነገሮች ስንናገር ቀረጥ ይሄ ታክሲ ያስፈልገው ነበር። ዝም ብሎ እንደወረደ መናገር 47 ዓመት አለብህ በመራ 47 ቀን መኖር ምን ያህል ከባድ ነው? 47 ቀን ራሱ ከባድ ነው። 47 ዓመት ከዛ በ48ኛው ዓመት ዞሲማስ ለተባለ ባህታዊ ተገለጠችለት። ዞሲማስ ሥጋ ወደሙን እንዲያቀብላት አምጣልኝ አለችው። ዞሲማስ ሲሄድ እየተሰወረችበት አየር ላይ ሆና ነበር የምትጸልይው። ስትጸልይ ከመሬት ከፍ ብላ ተፈጥሮ ግራቪቲ ምናምን አልፋው አየር ላይ ሆና ትጸልይ ነበር። ፊቱ ላይ ስውር ትልበታለች። በዮርዳኖስ ስትሻገር በውሃው ላይ ዝም ብላ እንደዚህ እየተሻገረች ነበር የምትሄደው። እና ወደ ቅዱሳት መካናት መሄድ የቅዱሳን ቃል ኪዳን፣ የቅዱሳን ጸሎት እንዴት እንደሚጠቅመን አናውቀውም። አሁን በእኛም ሀገር ወደ ሆኑ ቅዱሳት ቦታዎች ሄደው ፊታቸው ያልነበረ የሆነ በዛው የሚቀረዋሉ ይባላል። ንስሓ የሚገቡ በጣም የተለወጠ ሕይወት የሚኖራቸው ይኖራሉ። እና የቅዱሳን ጸሎት፣ የቅዱሳን ቃል ኪዳን አጠቃላይ ምልጃ ጥቅሙ በዚህ መዳን ውስጥ ውጭ አሉት እንዲገቡ ሊረዳ ይችላል። በኃጢያት ተስተካክለን ልባችን አልሰበር ብሎ እየሰማንም ለመተግበር የተቸገር ነው። አንድ ቀን እንደዚህ ያለ ልባችን ስብር ብሎ እንደምን እያረኩ ነው፣ ኧረ ልመለስ፣ ልስተካከል እንድንል ድሆን ሊደውልን ይችላል። ጥቅሙ ብዙ ልንገልጸው አንችል፣ ግን ይጠቅማል። ስለዚህ መዳንና ምልጃን ለይተን መረዳት ይኖርብናል። ከዛ በኋላ ግን ያው ብዙዎቻችን ትንሽ ግራ የተጋባን ሰዎች አለን አይ ቲንክ ቀሲስ አባታችን በደንብ አብራርተው ይናገራሉ። ከዛም ባለፈ የቤተክርስቲያናችን መምህራንም እነ ዲያቆን ያረጋል አበጋዝም በዚህ ጉዳይ ላይ ሰፊ ማብራሪያ ሰጥተዋል። እሺ እንደተከታተል ነው ነው ያው መምህራችን ቀሲስ ዲበኩሉ አባታችን ናቸው። በርግጥ የቤተክርስቲያን ካህን አገልጋይ ናቸው፣ የቅኔም መምህር ናቸው። ሶ እኚህ አባት በደንብ ነው የተናገሩት። ይመስለኛል አክሊለ፣ እንግዲህ ወይ ስሜታዊ ሆነው ሊሆን ይችላል፣ ወይ ደግሞ አላውቅም የራሴ ትምህርት ነው ያገኘሁት ብሎ ሊሆን ይችላል ወይም ደግሞ ብዙ ኦርቶዶክሳውያን እንደዚህ ሲባሉ ምናልባት ይደነግጣሉ ብሎ ሊሆን ይችላል ብሎ አስቦ ይመስለኛል። እና እሱም ሲናገር ቃላቶቹን ከሰማችሁ በጣም ትንሽ ከበድ ባለ ቃላት ነው ሲናገር የነበረው እና እሳቸውም ይሄንን ውድቅ አድርገውበታል ማለት ነው። እንግዲህ ብዙዎቻችን ኦርቶዶክሳውያን ለዚህ ሁሉ ያው እንደዚህ የምንዳረገው መጽሐፍቶችን ስለማናነብ፣ አባቶችንም ስለማንጠይቅ፣ እንዲሁም ደግሞ በሰንበት ትምህርት ቤትም ስለማንማር ትንሽ ግርታ እንደተፈጠረ ይሰማኛል ማለት ነው። ስለዚህ እባካችሁ ልጆቻችሁን እኛም ቢሆን መጽሐፍትን አንብብ አባቶችን ጠይቅ ቲክቶክን በሌላ ብቻ ሳይሆን እንደዚህ አንዳንድ ትምህርቶችንም የቀደሙ አባቶችንም ትምህርት እያየን እየሰማን መንገድም ስንሄድ በስራም ቦታም ስንሄድ እንደዚህን ነገሮችን ብንሰማ መልካም ነው የሚል ሀሳብ አለ ማለት ነው። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰላም ነው።